ሰላም ቤተሰብ እንዴት ናችሁ? ደህና ናቸው እየሆነ ለምን አገር ዛሬ ሀይሚና ብሩኬ እንደዚህ ሆኖ በመምጣታችሁ ደስ ብሎኛል። ለምን መሰላችሁ? በፊት ማለት ነው ይሄ ሰሞን ቪዲዮቹን ካያችሁት ሰላም ራሱ አይባባሉም ማለት ነው። ተቆራርፉ እንዴት ነ ደህና ነ ይባባሉ እና እጃችሁን ደረታችሁ ላይ ያጥፋሉ ማለት ነው። እና ዛሬ ቢያንስ በጥቂቱ እንደ በፊቱ እንትን ባይሉ ማለት ነው፣ ሰላም ባይባባሉም ማለት ነው ተቃቅፏል ሰላም ተብለዋል፣ ማለት ነው። በኩርፊያም ቢሆን ገባቻው ማለት ይሄ ማለት እንግዲህ አሁን ቀስ በቀስ ይታረቃሉ። ገባቻው አይደል? አሁን ዛሬ ሀይሚ 200 ኬ እንደምትገባ እርግጠኛ ነኝ። ሀይሚ 200 ኬ ከገባች በኋላ ይታረቃሉ ማለት ነው እና መሀል ሜዳ ሰላም ስለተባባሉ ደስ ብሎኛል። ሲቀጥል ደግሞ ምን ያስለከስክሳታል ያለችው ያችን ማናት የምትባለው በእናታችሁ ሶሲ የምትባለው፣ እሷን ነው እንጂ ብሩኬን አይደለም እያለችው፣ ሀይሚ ማለት ነው። አብዛኞቻችሁ ለአፍሽ ለከት ይኑር እንዴት ያለሽ እንደዚህ ለብሩኬ ምናምን እያላችሁ ነበረ። እሷ ለብሩኬ ሳይሆን ያለችው ለሶሲ ነው። ምክንያቱም መታ ለምን ከአንተ ጋር አልጋ ላይ ሆነ፣ ፕራንክ ሰራች። ምን ያስለከስክሳታል ያለችው ለሶፊ ነው እንጂ ለሶሲ ነው። ሶፊ ነው የምትባል አ ሶሲ፣ እንደ ስሟ ራሱ አያያዝም ለሷ ነው እንጂ ማለት ነው፣ ለብሩኬ አይደለም። ነገር አታቀሳስሩ ማለት ነው። እዛና እዛ ማለት ነው። አሁን እነሱ ነገ የመጣ ደሞ እንደዚህ እኮ ያልኩት ለብሩኬ ነው ብላ እንድታወራ ነው። አረ ተዋት፣ እሷንም ተዋት፣ እሱንም ተዋት። እንዴ ምንድነው እናንተ ደሞ፣ ጆራቹ ካልተሰማችሁ ማለት ነው። መኮርኮሪያ አምጡና አለኮ ሞልቷል። ኮርኩሩ በደንብ ማለት ነው። እንትን ከሞላ ቆሻሻ ከሞላ አውጡት፣ ታጠቡ ያልሰማችሁን አትከኩ ነው ያልበላችሁን አትከኩ የሚባል ነገር አለ። እሊ ውስጥ የገባች ትመስላለች። ብሩኬም ደግሞ እሊ ውስጥ የገባ ይመስላል። ከዚህ በኋላ በእኔ ህይወት አያገባህም። በእኔ ሚወት አያገባሽም በአንቺ ሚወት አያገባኝም ብለኸኛል፣ ብላ ነው ሀይሚም እልህ ውስጥ የገባችው ማለት ነው። ግን ማለት ነው ቤተሰብ ጠብቁ፣ በዚህ ሶስት ቀን አራት ቀን ታርቆ ይመጣሉ፣ ወይም ደግሞ ሰው ይመጣና እያስታርቃቸዋል። ምን ትላላችሁ? ቢያንስ የሆነ ሰው ይመጣና ማለት ነው ሀይሚና ብሩኬን እያስታርቃሉ ማለት ነው። ገባች አይደለ? ደግሞ የፍቅር ማጣፈጫ ነው ብላለች ሀይሚ። እኔና ብሩኬ ብንጣላም እስከ መጨረሻ አንጣላም፣ የፍቅር ማጣፈጫ ነው፣ ማጣፈጫ ነው ብንጣላም፣ ስለዚህ እውነት ብንጣላ እንዳ ይመስላችሁ ደስ ደስ እንዳይላችሁ፣ ብላለች ስለዚህ ማለት ነው ዳርዳራችሁ እያያዙ ሰምታችኋል። ደግሞ ማለት ነው አዎ እንደዛ ነው። እና በተረፈ ቤተሰብ ሰላማችሁ ብዛልኝ፣ እወዳችኋለሁ፣ አከብራችኋለሁ። እናንተም ደግሞ እየተሰማችሁ ኮሜንት ላጻፉ ማለት ነው እዛ ብሩክ ላይ ጻፋችሁ፣ ሌላ ነው እኔ ቤቱም፣ ደግሞ እናንተ ደግሞ እንደዚህ ተሰምተው ይህን ያን ብላችሁ ጻፉ። ስድብ አልፈልግም፣ ኔጌቲቭ የሆነ ነገር አልፈልግም። የሆነ በቃ ፖዚቲቭ ወሰዱ ማለት ነው። ሰላማችሁ ብዛልኝ። ባይ ባይ